አልገባኝም ጽጌ፣ መምጣትሽ እኛ እኔ እፈልገዋለሁ። አልገባኝም ችግር የለው ማለት ተረጋጋና፣ በደስ የቀን ምንድን ነው እያደረገ ቆይ አንዴ። አይ ከማን ጋር እንደመጣሽና ለምን እንደመጣሽ አንዴ ቆይ፣ ቤቲ ወከብ አያስፈልግም። አንዲት አወርኛ ፀጌ ከምን እንደመጣሽ እና ከማን ጋር እንደመጣሽ

ስለ ማታየት ነው እሱ የሚያደርገውን ነገር ሜሪ አንዴ መታገሳችሁ። ሜሪ ከአንቺ ጋር ከእኛ ጋር እኮ ያወራል። አንዴ መታገስ የመታገስ የሚፈልግ ሆነ ከእኛ ጋር ያወራል። የሰው ፕሮግራም ላይ እንደዚህ ፌር አይደለም። እግዚአብሔር ሰው በእንደዚህ ዐይነት የለም። እሱ ምን አደረገሽ? ማነው ይዞት የመጣው? እሱ ምን አደረገሽ? አንዴ ትጨርሺ እሺ ኩለመቶሽ ስለገባ በቃ ጽጌ ቅድም ነግረሽዋል። እሱ አሁን ማወቅ ምን ፈልገው ስለዚህ ነው ለማለት ነው መገኘት መገኘት ስለጠራሽ ተገኝቻለሁ። መገኘትም ስላለብን የተገኘሁት ኤቭሪዋን ሁላችሁም ስላሰባችሁለት በጣም ነው የማመሰግነው። ይህን ነገር እኔ ነበርኩ ማድረግ የነበረብኝ ዳኒ ሰምቻለው ኦዲንሶችህ ምናምን ተጋግዘው ይህን ፕሮግራም እንዳዘጋጁልክ እንዲሁም ደግሞ ስጦታ እንዳዘጋጁልክ ሰምቻለሁ። እንዲሁም ደግሞ ጓደኞች እንዳዘጋጁልህ ሰምቻለሁ። በጣም ነው ደስ ያለኝ። ይህን ለማለት ነው የመጣሁት እና በጣም በጣም ደስ ብሎኛል። ከዚህ በላይ ይገባሃል። ብዙ የለፋ ሰውነ፣ ብዙ ጥሩ ሰውነ፣ መልካም ሰውነ እና ይህን ነገር ሳልል ብሄድ ዛሬ ይሄ ቀን ቢያልፈኝ እውነት ለመናገር በጣም በጣም በቃ የምናደድበት ቀን ነው የሚሆነው። እውነቴን ነው የምናገርክና በጣም ደስተኛ ነኝ፣ በጣም ማለት ነው። እና እችን ለማለት ነው የመጣሁት። ኮምራንቻ አንቺ ለሱ ያለሽን አመለካከት እሱ ለአንቺ ያለውን አመለካከት ከእኛ አልፎ ሁሉም ሰው የሚያውቀው ነው። እኔ ግን አንድ ነገር የደበረኝ የደበረኝና፣ አንድ ነገር የታዘብኳችሁን ነገር ልንገራችሁ።

በጣም ደስ ይላል። የእኔ ለመቶች እያከበርኩ አንች ጮላሽ ይዘሽ መጣሽ። በጣም ነው ማመሰግደደሽ ላይፈልተንም ሰው እንዲነካሽ። ሲጀመር እሷን የሚነካ ሰው የለም ከተነካ

አራንድ ያ ብግርግራ ታለ ታለ ወይ፣ አይ ሜሪ እኔ ቆንጆ እኔ መናገር የምፈልገው ነገር አለኝ። አንድ ጊዜ አንድ ጊዜ ፅጌ ይቅርታ፣ አንድ ጊዜ ላፊ መናገር አልፈልግም። እዚህ ጋር ይሄ ፕሮግራም የተደረገው ከሃ እስከ ፐ ለዳኒ ነው። ከዚህ ይሄ ሁለት መቶ ሺህ መግባቱ ምክንያት አድርገን ይህን ፕሮግራም ስናዘጋጅ ከኛ በበለጠ ደስ የሚልሽ አንቺ ነሽ። ኦፍ ኮርስ ያልጨረስከው ነገር ስላለ በየሰከንዱ ይደወልልሃል። እንትን ብሎ ፍቅረኛ አንድ የፅጌኔ ነ አዳምጭ፣ አንድ ጊዜ አዳምጭ። እዚህ ጋር ስትመጪ አንቺ እንዲሰማሽ የምንፈልገው ነገር አለ አንቺ በሱ በደስታ ቀን ወንድምሽም ሊሆን ይችላል እኔ አላውቅም። ወንድ ይዞ መምጣት፣ ቆይ ዳን አንዴ አንዴ አንድ ጊዜ አንዴ ላውራ። አላውራ አላውራ ወይ አላውራ ወይ? ሲጀመር እዚህ ፕሮግራም ላይ ይሄን ሁሉ ነገር አዘጋጅ መሆን የሚገባሽ አንቺ ነበርሽ። አጨረስኩ፣ አንዴ ፀጥ በይ። ይሄን ሁሉ ማድረግ ሲገባሽ አንቺ ነበርሽ። ይሄን ሁሉ ነገር ሳይደረግ አርፍደሽ ስልክ ዘግተሽ በስንት ልመና እንዳገኘሁሽ ታውቂያለሽ? ደውዬ አንዴ ልጨርስ እንዴ አልከባኝም። ዛሬ ልልካች አንዴ ደውዬ እንደዛ ፈልጌሽ፣ ቢያንስ ፎቶ ላይ እንኳን እንድትኖር ቪዲዮ ላይ እንድትኖር ያን ሁሉ ነገር አድርጌ ስትመጪ ካንቺ የምጠብቀው የይቅርታ ልብ፣ አበባ፣ ሌላ ነገር ምናምን። ወንድ ማንም ሊሆን ይችላል። እንዴት ወንድ ይዘሽ እዚህ ቦታ ላትመጫለሽ? ዳኔ የሚደሰት አይመስለሽ? ፅጌ እኛ እዚህ ጋ የምንወድሽ እህቶችሽ ነን። እዚህ ጋ የሚወድሽ ወንድሞችሽ ነን። አንቺን አለም እዚ ጋር ሰው እየተናገረ ያለው እሱ ግን የሚያሳየው ነገር አትነካካት። በተቻለ አቅም እዚ ጋር እዚ ጋር ከእኛ ጋር አትጋፏት። ኤሱ ቆማለች እዚ ጋር ያን ያህል አትጫኗት። ባይዘዊ መቀጠል ያለብሽ ነገር ተቀጥ ማለት ያለብሽ ነገር ተነጋግረን ጨርሰን እሄዳለሁ መሰ ሲጀመር ምን መሰለሽ ጽጌ ይኸውልሽ

እንደዚህ አይነት ነገር እንዲፈጠር አልፈልግም፣ ግን ተፈጥሯል። ምንም ችግር የለውም። ስለጠበካት በጣም ፕሮቴክት ስለምታደርጋት በጣም ነው። ግን አመሰግነው ከጎኗን ስላለህ አመሰግናለሁ። ጽግሻዬ ለእኔ የሚገባኝን ትልቅ ክብር ሰጥተሽኛል። ገባሽ? ለእኔ ማሳየት ያለብሽን ማድረግ ያለብሽን በደስታ የቀ መሆን ያለበትን ነገር በሙሉ አድርገሻል። ገባሽ? አለ በዚህ ሰዓት ላይ ከጎኔ መቆም የነበረብሽ አንቺ ነበርሽ። ገባሽ? ማንም ሰው አይደለም፣ ከጎኔ መቆም የነበረብሽ እንዴት! ምን አይነት ጨካኝ ሰው ብትሆኚ፣ ምን አይነት በቀለኛ ሰው ብትሆኚ ነው በእኔ በፕሮግራም ቀን ወንድ ይዘሽ የምትመጪው? ጽጌ ከዚህ በላይ በቀል፣ ከዚህ በላይ ተራገባሽ ኤፍሱን እንኳን የአንቺ ያላል ጉዳችን ገባሽ አይደለ? ሁሉ ውስጥ ልጅ አለ ያለች አንቺም እሷን በዛሬ ቀመታችሁ ይሄን ፕሮግራም አበላሸት ፈለጋችሁ። በጣም ነው የማመሰግነው። ገባሽ? እኔ ለአንቺ ነው ምልሽ ደስተኛ ገባሽ? እኔ በአንቺ ፕሮግራም ቀን አይደለም በአንቺ ሀዘን

ልክ ናተ የምታውቀው ነገር ነው የምታወራው። እናንተ ግን እናን ሁላችሁ ማለት ነው በጣም

እነዚህ የመጡት የሉ ዋና ፍላጎታቸው እንደዚህ እንድትሆን ነው። አንተ በእነሱ መስመር አልተደሰተ እንደወጣ ዳኒ